በዛሬው ትምህርታችን የቪዲዮአችን ደግሞ እንግሊዘኛን ከመሠረቱ እንግሊዘኛን ለጀመራችሁም ሊሆን ይችላል። ገና ለመጀመር ያሰባችሁ ከስር መሠረቱ እንዴት በቀላል መንገድ መልመድ ከማንበብም ከመጻፍ አልፈን እንዴት በአጭር ቀን ውስጥ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን በዚህ ትምህርት ወይም ቪዲዮ እንማራለን። ከእናንተ የሚጠበቀው ሁሌም እንችላለን በሚለው እኔ ሁሌም ፕራክቲስ ማድረግ ልምምድ ማድረግ እንዲሁም ደግሞ ይህን ቪዲዮ ስትመለከቱ ደብተር እስክሪብቶ ይዛችሁ ፕራክቲስ ማድረግ መለማመድ ከቻላችሁ በአጭር ቀን ውስጥ ጥሩ ለውጥ ታገኛላችሁ። ወደ ትምህርቱ እንሄድ። ኦኬ። ወደ ዛሬው ትምህርታችን ስንሄድ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ ኮሚኒኬሽኖች ተቀምጠዋል። ሶ እንዴት በቀላል መንገድ እንደምናነብና እንደምንተረጉም እንማማራለን። ወደ ትምህርቱ እንሄድ። ኦኬ ከመጀመሪያው ስንጀምር፣ ኦኬ የመጀመሪያዋ አይ ነች። ሶ አይን በቀላሉ አይ እንላለን። ኦኬ ወደዚህኛው ስንሄድ፣ ይህንን ወርድ በቀላል መንገድ ለማንበብ ምን አደርጋለሁ? ተነባቢ አናባቢ፣ የመጀመሪያዋ ዲ ተነባቢ ነች። ቀጥላ ያለችዋ አናባቢ ነች። ሶ በዚህን ጊዜ ዲኦ እንዳንድ ድምፅ ይነበባል። ማን ብዬ ላንብበው? ዶ ብያነባለሁ። ለምን? ኦ ኦ የሚል ድምፅ ስላለው ማለት ነው። ስለዚህ ዲ ኦን ዶ ብያነባለሁ። ኦኬ። ከዛ ኤንን እንደ ን አነባለሁ፣ ወይም ደግሞ ን የሚል ድምፅ አለው። ቲ ለብቻዋ እንደ ት። ኦኬ። ከዚህ በኋላ በቀላሉ ምን ብያነባለሁ? ዶ ን ት፣ ዶንት፣ ዶንት። ኦኬ። ወደዚህኛው ስንሄድ፣ ከዚህ በፊትም እንደነገርኳችሁ ኬ እና ኤን በተከታታይ ከመጡ ኬ ምን አትልም አትነበብም። ስለዚህ ኬን እንተውና ወደ ቀጣዩ እንሄዳለን። ስለዚህ ኤን ኦን እንደምናነባለን ኖ እንላለን። ደብሊውን እንደው በአንድ ላይ ስናነበው ኖ ው፣ ኖ ኖ። ሙሉ ሲነበብ አይ ዶንት ኖው አይ ዶንት ኖው ምን ማለት ነው? አላውቅም ማለት ነው። ምክንያቱም ኖው ማለት ማወቅ ማለት ነው። ዶንት አፍራሽ ነው። ስለዚህ አይ ዶንት ኖው ስትሉ አላቅም ወይም ደግሞ አላውቀውም እያላችሁ ነው ማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ከመጀመሪያው ጋር ምንም ልዩነት የለውም? አናባቢው ማን ነው? ኦ ነው። ስለዚህ ዲ ኦውን እንደ ዶ እናነባለን ዶ ስንል በውስጥ ታዋቂነት ኦ የሚል ድምፅ አለ ለምን ኦ ኦ ተብሎ ስለሚነበብ ማለት ነው ስለዚህ ዲኦን ዶ እንላለን ኤንን እንደን እናነባለን ቲን እንደት በአንድ ላይ እናነባው ዶ ን ት ዶንት ዶንት ኦኬ ወደዚኛው እንሄድ ደብሊ ኦ እንደ ኦ እናነባለን ከዛ አር አር የሚለውን እንዳንድ እንደ አንድ ድምፅ ነው የምንወስደው፣ ወይም ደግሞ በአንድ ድምፅ ነው የሚነበበው። ስለዚህ አር አር እንደምን ይነበባል? እንደ ሪ፣ ዋይን እንደ ይ፣ በአንድ ላይ እናነበው፣ ወሪ፣ ወሪ፣ ወሪ። ሙሉ ሲነበብ ዶንት ወሪ፣ ዶንት ወሪ። ምን ማለት ነው? አትጨነቅ ወይም አትጨነቂ እንደማለት ማለት ነው። ኦኬ። ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ ከዛ አናባቢ ተነባቢ ሆኖ መጥቷል። ሶ ኤ ኤም በአንድ ላይ አም ተብሎ ይነበባል። አም ኤን አ ብለን አነበብነ። ለምን ቀድማ ስለመጣች ማለት ነው። ስለዚህ አም እንላለን። ኦኬ ወደዚኛው ስንሄድ በተመሳሳይ ደብሊው ከአርጋ ሲመጣ ደብሊውን እንተዋታለን፣ ወይም ደግሞ አናነባትም። ሰው ደብሊውን እንተውና አር ኦን እንደ ሮ ኤንን እንደ ን ጅን እንደ ግ በአንድ ላይ እናነበው ሮ ን ግ ሮንግ ሮንግ። ሙሉ ሲነበብ አይ አም ሮንግ፣ አይ አም ሮንግ። ምን ማለት ነው? ስህተት ነኝ እንደማለት ነው። ምክንያቱም አይ አም ማለት እኔ የሚለውን ነው የሚገልጽ ሮንግ ማለት ስህተት። ስለዚህ አይ አም ሮንግ ስትሉ ስህተት ነኝ ወይም ደግሞ ተሳስቻለሁ እያላችሁ ነው። ኦኬ ወደሚቀጥለው ስንሄድ ምንም ልዩነት የለውም ከዚኛው ጋር ማለት ነው። ልዩነቱ ከዚህ ጋር ብቻ ነው። ሶ አይን አይ እንላለን። ኤኤም ምን ተብሎ ይነበባል ብለናል? አም ሶ ወደዚህኛው ስንሄድ ጂ ጂዩ እንደምን ይነበባል? አሁን ይው እንደ አይ ይነበባል፣ እንደ ኡ ይነበባል ሶ ከዚህ ጋር ግን ምን ብለን ነው የምናነባው? አሁን ከዚህ ጋር ይሁ ተነባቢ ነች፣ አይም አናባቢ ነች። ስለዚህ ሁለት አናባቢዎች በተከታታይ መጥተዋል። በዚህን ጊዜ ጅዩን እንደገ እናነባለን ሶ ገን ልና እሺ አይን እናልፋታለን ወይም ደግሞ ሳይለንት ነች። ለምን የመጀመሪያው አናባቢ ስለተነበበ ማለት ነው። እሽ ከዛ ኤልን እንደል ቲን እንደት ዋይን እንደይ ማንበብ ሙሉ ሲነበብ ገ ል ት ይ ገልቲ ገልቲ። ሙሉ ሲነበብ አይ አም ገልቲ አያም አም ገልቲ ጥፋተኛ ነኝ እንደማለት ነው። ምክንያቱም ገልቲ የሚለው ጥፋተኛ ነው፣ አያም ሲል ደግሞ እኔ እያላቸው ነው። ስለዚህ አያም ገልቲ ስትሉ ጥፋተኛ ነኝ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ ከዛ ተነባቢ ተነባቢ ቀድሞ መጧል። ስለዚህ ለእያንዳንዳቸው ነው የምናነባቸው። ስለዚህ ቲን እንደ ት እናነባለን። ኦኬ ከዛ አርዩን እንደ ረ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ እናንብበው። ተ ረ ስ ት ተረስት ተረስት። ኦኬ ወደዚህኛው ስንሄድ ኤች አይ ኤም ባንድ ላይ ሂም ብላችሁ ማንበብ ሂም ሙሉ ሲነበብ አይ ተረስት ሂም አይ ተረስት ሂም። ምን ማለት ነው? አምነዋለሁ እያላችሁ ነው። ማንን? እሱን እያላችሁ ነው። ለወንድ ሲሆን ማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ አይን አይ አልነን። ኦኬ ወደዚኛው ስንሄድ ቲን ምን ብለን አነበብን? እንዴት አሪውን እንደረ ኤስን እንደ ስ ቲን እንደ ት ባንድ ላይ ት ረ ስ ት ተረስት ተረስት። ኦኬ ከዛ ኤች ኢ አር ምን ብለን እናነባዋለን? ሃር እንላለን። ሃር ሙሉ ሲነበብ አይ ተረስት ሃር አይ ተረስት ሃር አምናት አለሁ ማለት ነው። ከዚህ ጋር አምኖ አለሁ ነው ያልነው ሂም ስላለ እሱን ማለት ነው። ሃር ሲል ደግሞ እሷን ማለት ነው። ኦኬ ሰው ይህም በዚህ ካየን ወደ ዚህኛው ስንሄድ ቢኤን ቢ እንላለን። ኦኬ ከዛ ኤፍኤን በቀላሉ እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት፣ ኤል ዋይን በአንድ ላይ ሊ ብለን እናነባለን። ሙሉ ሲነበብ ፋ፣ ስ፣ ት፣ ሊ ፋስትሊ። ሙሉ ሲነበብ ቢ ፋስት፣ ሊ ቢፋስትሊ፣ ፍጠን ወይም ፍጠኝ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚኛው ስንሄድ፣ ኦኬ በተመሳሳይ አይን አይ እንላለን። ኦኬ ኤኤም ምን ተብሎ ይነበባል ብለናል? አም ተብሎ ይነበባል። ኦኬ ወደዚኛው ስንሄድ ኤስኦን እንደ ሶ፣ እሺ አር አር በአንድ ላይ እንደ ር፣ ዋይን እንደ ይ ሙሉ ሲነበብ ሶ፣ ር፣ ይ፣ ሶሪ። ሶሪ ባንድ ላይ አይ አም ሶሪ አይ አም ሶሪ፣ አዘን አለው እያላችሁ ነው። ምክንያቱም ሶሪ ማለት ማዘን ማለት ነው። አይ አም ስትሉ እራሳችሁን ነው የሚገልጽ እኔ እያላችሁ ነው። ስለዚህ አይ አም ሶሪ፣ አዘን አለሁ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ አናባቢ ነው ቀድሞ የመጣው ስለዚህ ኤን እንላለን። ኤክስን ክስ ብለን እናነባለን። ሲዩን እንደ ኩ እናነባለን ኤስሲ እንደዚህ ከቃል መጨረሻ ላይ ስለመጣ፣ ስለዚህ በቀላሉ ኤክስ ኪ እዝ ኤክስኪዝ ኤምኢን እንደ ሚ በአንድ ላይ ስናነባው ኤክስኪዝ ሚ ኤክስኪዝ ሚ ይቅርታ ማለት ነው። ኦኬ ወደ ሶስተኛው ስንሄድ አይን በቀላሉ አይ እንላለን። ኦኬ ከዛ ኤኤም አም ተብሎ ይነበባል። ኦኬ ይስምን ምን ይላል? ኤፊን እንደ ፊ ኤ ሳይለንት ነች። አርን እንደ ር በአንድ ላይ ፊር ፌር። ሙሉ ሲነበብ አይ አም ፌር አይ አም ፌር፣ ፈርቻለሁ ማለት ነው። እሺ ወደዚኛው ስ ምን ይላል? አይን አይ እንላለን። ኦኬ ከዛ ሁለት ተነባቢ መጥቷል አይና ኢ ስለዚህ ኤል አይን ላይ ብላችሁ ታነባላችሁ። ኬ ኢ እንደ ክ በአንድ ላይ ላይ እክ ላይክ ኦኬ። አይ ናቲን ኢት ብለን ማንበብ ሙሉ ሲነበብ አይ ላይክ ኢት አይ ላይክ ኢት ወድጄዋለሁ ማለት ነው። ኦኬ ይስ ምን ይላል? ኤን እንደ አ ኤፍን እንደ ፍ ቲኢን እንደ ተ አርን እንደ ር በአንድ ላይ አ ፍ ተር አፍተር አፍተር። ኦኬ ከዛ ዋይን እንደይ ኦ እና ዩው እንደው ባንድ ላይ ሲነበብ ይ ው ዩው። ሙሉ ሲነበብ አፍተር ዩ አፍተር ዩ፣ ካንተ በኋላ ወይም ካንቺ በኋላ ማለት ትችላላችሁ። ኦኬ ወደዚህኛው ስንሄድ፣ ደብልዩኤን እንደዋ ቲን እንደ ት ሲኤችን እንደ አንድ ላይ እናነበው ዋች ዋች ዋች። ኦኬ ኦዩቲ አውት ተብሎ ይነበባል። ሙሉ ሲነበብ ዋች አውት ዋች አውት፣ ተመልከት ወይም ተመልከች ማለት ይሆናል። ኦኬ ወደ መጨረሻው ስንሄድ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ሁለት አናባቢ አለ ዩ እና ኢ። ስለዚህ ኤስዩ እንደ ሹ ይነበባል። አርኢ እንደ ር በአንድ ላይ ሹ ር ሹር። ሙሉ ሲነበብ አይ አም ሹር አይ አም ሹር እርግጠኛ ነኝ ማለት ነው። ኦኬ ሶ በእንደዚህን አይነት መንገድ ፕራክቲስ አድርጉ፣ ተለማመዱ፣ ተስፋ አትቁረጡ። ትልቁ ነገር እችላለሁ የሚለውን ወኔ ይዛችሁ ሁሌም ፕራክቲስ ማድረግ መለማመድ መቻል ከቻላችሁ አንድ ቀን ፐርፌክት መሆናችሁ አይቀርም ማለት ነው። ነገር ግን አንድ ቀን ሁለት ቀን አይታችሁ አልገባኝም ብለ የምንተው ከሆነ ለእኛ ጥሩ አይሆንም ማለት ነው። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስላል። ማንኛውም ያልገባችሁ ጥያቄ ካለ ኮመንት ሴክሽን ላይ አስቀምጡልኝ አይቼ የመመልስላችሁ ይሆናል። የዛሬ ትምህርታችን ቪዲዮችን ከዚህ ጋር ቆምን። በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ